ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ወደ እለቱ አነጋጋሪ ዜና እናልፋለን። ሱፐር ደብል ቲ ያሰራቸውና ያሳሰራቸው የቀድሞ ሰራተኞችን ስምና ምስል መሰረት ሚዲያ ማውጣቱን አረጋገጠም። ከሰሞኑ መሰረት ሚዲያ ያወጣውን ዘገባ ተከትሎ ሱፐር ደብል ቲ ጀነራል ትሬዲንግ ባሳለፍነው ሳምንት ሸገር ከተማ አለም ገና በሚገኙ የፋብሪካው ቅጥር ግቢ ውስጥ ባለሀብቱ ራሳቸውን ያደራጁትን አደጋ መከላከል የሚል ኃይል በማስገባት ከአምስት ሺ በላይ የሚሆኑ ሰራተኞችን ስልክ እየፈተሹ እንደነበረም ታውቋል። ሁሉም ሰራተኞች ታግቶ ስልኩ ታግቶ ስልኩ እየተበረበረ ቆይቷል በተለይ ለመሰረት ሚዲያ መረጃ የሰጡና መሰረት ሚዲያ ብለው ፍለጋ ወይም ሰርች የፈጸሙ እየተፈለጉም ነው ያሉት አንድ ምንጮች ናቸው ፍተሻውን የሚያደርገው መንግስት አካል አይደለም ባለሀብቱ አቶ ጸጋዬ ደበበ በግል ያደራጃቸው አደጋን መከላከል የሚባል ሀይል ነው ያሉት ምንጮቹ ከፍተኛ ፍተሻው በየቀኑ እየተደረገ መሆኑንም ጠቁመዋል ይህ በእንዲህ እንዳለ በደረሰበት ከፍተኛ ድብደባ የጀርባ አጥንትና የነርቭ ጉዳት ያጋጠመው ወጣት መንክር የዛሬ ሳምንት ቅዳሜ በነበረው ጋዜጣዊ መግለጫ ሕክምና እየተከታተለ እንደሆነና ወጪውም በፋብሪካው ባለቤት እየተሸፈነለት እንደሆነ ቢገለጽም ይህም ስህተት መሆኑ ተገልጸዋል። የመሰረት ሚዲያ ምንጮች እንደገለጹት ወጣቱ ዜናው ከወጣ በኋላ ባሳለፍነው ሳምንት አጋማሽ አዳማ ከሚገኝ የጸበል ቦታ በቀጥታ ተፈልጎና አዳዲስ ልብስና ጫማ ተደርጎለት እንዲሁም አዲስ ዊልቸር ቀርቦለት ጋዜጠኞቹ ፊት መቅረቡ ታውቋል። ለዚህም አገልግሎት የሚውል ዊልቸር የፋብሪካው ንብረት በሆነው ሮዳስ ቀለም መኪናም ሲጓጓዝ የሚያሳይ ምስል እንደደረሰው መሰረት ሚዲያ ገልጸዋል። በአሁኑ ሰዓት ወጣቱ ከሕክምና ቦታው ወጥቶ ወደ መቄዶንያ መግባቱ የታወቀ ሲሆን በሌላ በኩል ዳለቲ ላይ 24 ዳለቲ ላይ 42 ፉሪ 17 እንዲሁም ገላን ጉዳ ካንቸሪ 13 የቀድሞ የድርጅቱ ሰራተኞች ታስረው እንደሚገኙ ሚዲያችን ከፀጥታው አካላት ጋር አረጋግጧል ሲል መሰረት ሚዲያ ዘግቧል። እስር ቤት ሆነው ድረሱልን እያሉ ነው። እኛ ግን እጃችን ታስረዋል፣ ምንም ማድረግ አንችልም ያሉት የጸጥታ አንድ የመንግስትና የጸጥታ አካል ሁኔታው ብዙዎችን እንዳሳዘነም ያስረዳሉም። ከዚህ በታችም የታሳሪዎች ስምና ፎቶ አያይዘናል ሲል መሰረት ሚዲያ ዘግቧል። የታሳሪዎች ስምና ፎቶም እንደሚከተለው የምናስደምጣቸው ይሆናል። አንደኛ ጉታታ አበበ፣ ሁለተኛ ፍራውል ከበደ፣ ሶስተኛ ሃይማኖት ጌታቸው፣ አራተኛ መታፈሪያ ደስታ፣ አምስተኛ ጥላሁን ማስረሻ፣ ስድስተኛ መዝገበ ተክለ ማርያም፣ ሰባተኛ ተመስገን ታከለ፣ ስምንተኛ አቤል ግርማ፣ ዘጠነኛ ፍጹም የኋላ አስረኛ ጆሃር ሐሰን አስራ አንድ ማቴዎስ ጋምቴሳ አስራ ሁለት ደምስ ፈይሳ 13 ሀብታም አያሌው 14 አስናቀ ክንፉ 15ኛ ናደው ሙርጌታ 16ኛ ኪሩበል ጥጋቡ 17ኛ ሀብተ ማርያም ወዜ 18ኛ ኃይሌ ነጋሽ 19ኛ መለሰ ሁሩማ ሀያኛ አስፋው ውሃ ጋሪ 21 ገመቹ ደበላ 22 ተካልኝ ነጋሳ 23 ገነነ ፈቃዱ 24 አብርሃም ተፈሪ 25 መንሱር ይህም የአባቱ ስም ያልተገለጸ ሲሆን፣ 26 ከበደ 27 አቢቲ 28 መሳይ 29 ፍቅርተ 30 ጁፋር 31 ሰለሞን 32 አብርሃም 33 መሳፍንት 34 ገብረ መድን ነጋሽ 35 አዲስ አለም ምህረት 36 ቴዎድሮስ ጸጋዬ 37 ከበደ ከተማ እንዲሁም ብዙአየው ገበየው ይገኙበታል።